ሰላም ውድ አማራውያን እና የአማራ ወዳጆች፣ እንዴት ናችሁ? ሰላማችሁ ብያላችሁበት ይብዛልኝ። ይሄ መልእክቴ ለዘመድኩን በቀለና ለአብዛኛው አማራ ወይም ኢትዮጵያኒስት፣ ትናንትናና ዛሬ በኔና ብሱ መሀል በተነሳ ጦርነት ግራ ለተጋባችሁ፣ በተወሰነ ደረጃ የራሴን ሀሳብ ለማስቀመጥ ነው እንግዲህ የመጣሁት ማለት ነው። ምንድን ነው እንግዲህ ዘመድኩን በቀለ የተባለ ሰው እስፔሻሊ በዚህ በአማራው ትግል ፋኖችን በራሱ መንገድ ኮንታክት እያደረገ ድምጻቸውን በመቅረጽ በማስፈራራትም ሆነ ገላጋይ በመምሰል መሬት ላይ ወርዶ ብዙ ስህተቶችን እየሰራ ያለ ሰው ነው። ረጅም ጊዜ ደጋፊ የሚመስለን ጊዜ ነበረ። ደጋፊ ሲመስለን የደገፍነው ጊዜ ነበረ። በሃይማኖትም ሲመጣ ወዲህም ወዲያ ሲል ብቻ ስንቃወሙ ስንደግፈው ዛሬ የዚህ ደረጃ ደርሰናል። አሁን ከቅርብ ጊዜ ወዲህ ግን አማራ ተደራጅቶ ታጥቆ ጦርነት በገባበት ሰዓት የጠላትን ወሬ ከማውራት ይልቁንስ በአማራ ፋኖች ውስጥ ገብቶ እርስ በርስ በማጠላለፍ ተልእኮውን ለመፈጸም እየሰራ ይገኛል። ከአሁን በፊት በጎንደር አማራ አካባቢ ላይ ባሉ አደረጃጀቶች ገብቶ በጣም ብዙ ነገር ሲናገር እንደ አማራ እዛ አካባቢ ያለውን ነገር ክፍተት ካለ መሙላት የሚቻል ከሆነ ምክንያቱም ፋኖች ጋር ተነጋገርኩኝ ሽማግሌ ነኝ ብሎ በአደባባይ ይናገር ስለነበረ ፋኖች ሽማግሌ ካረጉት ወጠን እኛ ልናወግዝ አንችልም በሚል ትተነው እንደፈለገው ሲያደርግ ነበረ፣ ግን የሚለየው እዛ አካባቢ የነበረው የፋኖ አደረጃጀት ቤተ አማራ ላይም ሸዋ ላይም በሁለት የተከፈለ አደረጃጀት ስላለ ያንን ወደ አንድ ለማምጣት እየሰራ ነው በሚል ነው ዝም ስንለው የነበረ። ዛሬ የአማራ ፋኖ በጎጃም በአንድ ሁኖ ለወራት ከጥላት ጋር ጉርምቦ ለጉርምቦትን አልቆ እየሰራን ያለን የፋኖ አደረጃጀት በዚህ መሃል ላይ በመግባት የፋኖ አመራሮች አዲስ አበባ ባህር ዳር እየሄዱ ቤት እንደሚሰሩ፣ ሌላው ከሌላ አካባቢ ያለው ፋኖ የሎጂስቲክ እጥረት እያለበት እነሱ እንደሚዝናኑ አድርጎ ከነ አርበኛ ዘመነ ካሴ ወይም ከመሪዎች አጠገብ የሌሉ በርቀት በአደረጃጀት ውስጥ እየተተዳደሩ ያሉ ፋኖዎች ጥርጣሬ አድሮባቸው ከትግሉ እንዲያፈነግጡ ወይ ችግር እንዲፈጥሩ ከፍተኛ ፕሮፓጋንዳ በመስራት ጠላትነቱን ከሰሞኑን አሳይተውናል። ይሄ ምህረት ሊደረግለት የሚችል ጉዳይ አይደለም። ምናልባት ዘመድኩን ያላወቀው ነገር ምላሱ ረጅም ስለሆነ በዚህ ረዘም ባለ ምላሱ 48 ሰዓት ተጎልቶ ስለጮኸ እንደ ቤተልሔም አይነትን ሰው ማሸማቀቅ የሚችል እና የፈለገበትን ሰርጎ ገብቶ ማግኘት የሚችል ሊመስለው ይችላል። ያላወቀው ነገር ግን ከኔ ጋር እሱ እንደማይሳካለት ነው። ምናልባት እስካሁን የሄደበትን ርቀት ሃይባ ያጡ የሰራውን ሁሉ ስራ ሀይባያጦ መቀጠሉ እንዳለ ሆኖ ዛሬ ግን ተቅለብልቦ ባመጣው ነገር ዋጋ የሚከፍልበት ሊሆን እንደሚችል ምንም ጥርጥር የለውም። እየከፈለም ነው ያለው። ከ464 ሺህ ተከታይ የቴሌግራም ተከታይ 310 ሺህ እንዲገባ ያደረገው አማራው ከዚህ ሰውዬ ጋር ያለውና እየመጣበት ያለውን አስቀያሚ መንገድ ስለተረዳ ነው። ቤተልሔም አንዴ ኦሮሞ ብታረጋት፣ አንዴ ጋለሞታ ብታረጋት፣ አንዴ አዝማሪ ብታረጋት፣ የፈለገ ሀውጥተ ብትሰቅላት የአማራ ህፃን ልጅ ዛሬ አማራነሽ ተብላ አንገቷ ከምትታረደው የኔ ስም ምንም ነው። አንተ በዚህ የታወክንህ እንደ ወንድ የማያረግህ እንደ አንድ የሃይማኖት ሰው ነኝ ባይ የነጠላው ስር ቁማርተኛ፣ የሃይማኖቱ ስር ቁማርተኛ ዘመድኩን በቀለ ቤተልሔም ዳኛቸውን አሸማቀቃለሁ ብለህ። ጠንቋይ አባቷ ቀብር ጥሶ ብለብትል የኔ አባት ዳኛቸው ዘውቴ ጀግናው አባቴ በደብረ ማርቆስ ከተማ ውስጥ ማንነቱ የታወቀ ነው። ዘር ማንዘሩ ጽድቅ ያለ ነው። አታቀውም አንተ። ከጎዳና ላይ አንስተው ያሳደጉህን ባህታዊ ገብረ መስቀልን ለነበረከት ስሙን ሰላይ ሁነህ እንጀራ ያጎረስኑን አባትህን የካድክ ከሃዲ ነህ። ምን ማለት መሰለ ዘር የለህም ብትቆጠር አትገኝም ማለት ነው። ጎዳና የወደቅ ሰው ስለሆንክ የእኔ ግን እስካሁን ብትሄድ ማንነቴን ታውቀዋል። ኤኒዌይ ምንም ነገር ብትል ነው የምልህ፣ አታውቀኝም። የኔን ስነ ልቦና ልንገርህ፣ በዚህ ዘመን እኔ የህዝቤ መከራ የአማራ ህዝብ መታረድም ሆነ ስቃይ ከምንም በላይ ጨካኝ ያደረገኝ ሰው ነኝ። እንኳን ያንተን ልፍደዳ አፍ ወይ ያንተን ክፍት አፍነት ወራዳነት፣ ቤተልሔም ሊያሸማቀቃት ሲጀመር ማንነትን እንዲህ አድርግህ አውጥተህ በማሳየትህ በጣም ነው ደስ የሚለኝ፣ ምክንያቱም ሚሊዮኖች ዛሬ ማንነትን እያወቁ እየመጡ ስለሆነ ማለት ነው። እመነኝ፣ የገጠምከው ከሳት ጋር ነው። ቤቴልሄምን አንኳን ማስወጣት አይደለም፣ እረፍት አይኖረኝም ከአሁን በኋላ እረፍት፣ ለአንተ ማለት ነው። እመነኝ፣ ብዙ ሰዎች እየመጡ ነው ያሉት። እንደውም አንድ ሰው የላከልኝ መረጃ ላንብብላችሁ። በነገራችን ላይ ችግሩ ቀላል አይደለም። አሁን ላይ እየተረዳ ነው ያለ ያለነው ሞዋ ተዋህዶ በሚል ተደራጅተው እየሰሩ ያሉ እነ ተስፋሁን ዋቂ የተባሉ የኦሮሞ ተወላጆች ዘመድኩን በቀለን በመቆጣጠር የአማራ ፋኖ በጎጃም በከፍተኛ ደረጃ አደረጃጀቱ ሰፍቶ ጠንክሮ ስለመጣባቸው ይህንን አደረጃጀት ለማፍረስ ይሄ አካል ከዚህ ደንቆሮ ዘመድኩን በቀለ ጋር በመሆን በአማራ ፋኖ በጎጃም ላይ ካራክተር አሳሲኔሽናቸውን የጀመሩት በዚህ ምክንያት እንደሆነ መረጃዎች እየደረሱ ነው ያሉት። ሶ መሬት ላይ ያላችሁ የአማራ ፋኖ በጎጃም ይህንን ጉዳይ ጠንቅቃችሁ በማወቅ ይሄ ሰውዬ ሲደውልላችሁም ሆነ ዘመድ መስሎ ሲቀርባችሁ መልስ ባለመስጠትም ሆነ ብትችሉ እንደ ድርጅት መግለጫ በማውጣት ልታወዙት ግድ ይላችኋል። ሌላው ከአሁን በፊት ደብረ ኤልያስ ገዳም መስክንደር ነጋ በተባለ ሰውዬ ሲመታ አማካኝነት ሲመታ ገዳሙ የተመታው በሃይማኖት ችግር ነው በማለት ገዳዩ መንግስት የገደለውን እና የጨፈጨፋቸውን አባቶቻችንን ደም በሃይማኖት እርስ በርስ ግድያ እንደሆነ አድርጎ ለመንግስት ሽፋን ለመስጠት የሄደበትን መንገድ የምንረሳው አይደለም። እኔ የምላችሁ ነገር ምንድን ነው? ለምን ትፈሩታላችሁ? ከምላስ ውጭ ምንም አቅም የሌለው አንድ ደንቆሮ ረዘም ያለ ምላስ ስላለው ስድቡን ፈርታችሁ አንድ ሳምንት ሰድቦ ሰድቦ ሲደክሞ ይተዋል። ከዛ በኋላ ምንም የሚያመጣው ነገር የለም። ይህንን ሰውዬ ግን ማለት ነው አፉን በማዘጋት ግን ብዙ አማራው ብዙ ያተርፋል፣ እኛ ብዙ እናተርፋለን። ስለዚህ በፋኖ ደረጃ ያላችሁ ሰዎች ይሄ ሰውዬ ሲደውልላችሁ መሬት ላይ ስልክ ምታነሱ፣ ድምፃችሁ እየተቀዳ በመጨረሻ ማስፈራሪያ እየተሰጣችሁ፣ እርግጠኛ ነኝ ይሄ ሰውዬ የሚሰራው ተስፋውን ዋቂ ጋር ከሆነ በቀጥታ ከመንግስት ጋር እንደሚሰራ ማወቅ አለባችሁ። መረጃም እየሰጠን ሊሆን ይችላል። ኢቨን ስትደዋወሉ በቀጥታ ስልክ የምታወሩ ከሆነ የጥቃት የድሮን ጥቃት ራሱ በቀጥታ ሊደርስባችሁ እንደሚችል በዚህ ሰውዬ አማካኝነት እንድታውቁ። ሶ እንግዲህ ሙሃ ተዋህዶ ምን ድረስ እንደሆነ ብዙዎቻችሁ ማጣራት ነው። ብዙ የማውቀው ነገር ስለሌለኝ ከአሁን በኋላ ነው ፍለጋ የምጀምረው። ሌላው ግን ዘመድኩን በቀለ እመነኝ ነው ምልህ። አላወከኝም እኔ የአባቶች ልጅ ነኝ እመኔ ነው የምልህ እንኳን እንዳንተ አይነቱን ደንቆሮ ቁራ ቁራ ለፍላፊ ቀርቶ ማንንም የምፈራ ሰው አይደለሁም ምክንያቱም አማራ ነኝ አንተ እንደምታወጣው እንደምትለፈልፈው ስሜ እንደምታየው የማን ልጅ እንደሆንኩ ሄድ ወረድ ብለህ ጠይቅ ነው የምልህ እንዳንተ ዘረቢስ አይደለሁም እኔ ጎዳና ዳ የተገኝቼ ያደኩ ያሳደጉኝንም ሰዎች የምክድ አይደለሁም ቤቴሌም ተፈራኛለች ልጅ ብለህ ሀስበህ ከሆነ 48 ሰዓት ስለ ቤቴሌም መለቅለቅ ትችላለህ አሁን ግን ጀምር ያለውና ጨርሳለሁ እኔ ነኝ የምጨርሰው ማንኛውና ይሄንን ነው የምለው በፌስቡክ የምፖስታቸው ነገሮችን ቶሎ ቶሎ ያጠፋለሁ ምክንያቱም ሪፖርት በማድረግ አካውንቴን ለማዘጋት እየሮጡ ያሉ የእሱ ግሩፖች ስላሉ የምፖስታቸው ነገሮችን ቶሎ ቶሎ እያነበባችሁ ድሌት በማድረግ ወደ ቴሌግራም አወርዳቸዋለሁ። የቴሌግራም አካውንቴን ቀጥታ በመጫን ተወዳጁን ብዙ ዶክሜንቶች በዘመድኩን በቀለ አማካኝነት ዙሪያ ያሉ ዶክሜንቶችን ቴሌግራም ላይ ፖስትላቸዋለሁ። ፌስቡክ ላይ ላይቭ እንዳልገባ ዋርኒንግ ስላለኝ ነው። አልችልም፣ ተቀጥቻለሁ። ለዚህ ነው ቪዲዮ ሰርቼ እየለቀኩላቸው ያለሁት እና አመሰግናለሁ። በርቱ ያማ